ፎሬክስ ትሬኒንግ የምንለው ምንድን ነው ፎሬክስ ተርምስ ማወቅ የሚገባቸው ትክክለኛ መንገዶች ሰዎች ገንዘብ ሜክና እንዲሁም ደግሞ ሉዝ የሚያደርጉባቸው ነገሮች እንዴት አድርገ ነው ፎሬክስ ላይ እስካምን አይደንቲፋይ ማድረግ የምንችለው ትሬዲንግ ለመጀመር ካሰቡ መጠቀም ያለባችሁ ፕላትፎርሞች ሰላም ዩቱብ ዛሬም በአዲስ ቪዲዮ ከች ብያለሁ ዛሬ ደግሞ የምንመለከተው ምንድነው ስለ ፎሬክስ ትሬዲንግ ቤዚክስ ነው የምንመለከተው ማለት ነው ይህ ማለት ምን ማለት ነው ዲፋይን እናረጋለን ማወቅ የሚገባቸው ተርሞችን እናያለን ማለት ነው እንዲሁም ደግሞ ቢጊነር ከሆናችሁ በደንብ አንደርስታንድ ማድረግ የሚገባችሁ ብዙ ተርሞች አሉ ማለት ነው። ከላይ ከላይ አይደለም ማየት ያለባችሁ፣ በደንብ ዲፕ ገብታችሁ አንደርስታንድ ማድረግ አለባችሁ። ስለዚህ ፎሬክስ ትሬዲንግን ዲፋይን እናድርገው በመጀመሪያ ማለት ፎሬክስ ትሬዲንግ የምንለው ባይንግ ዋን ከረንሲ ኤን ሴሊንግ አናዘር ዋን ማለት ነው። ይህም ትሬድ በሳምንት አምስት ቀን ይኖራል ቱኒ ፎር አወር ይካሄዳል ማለት ነው። አሁን ለምሳሌ ዩሮን አስቀድማችሁ ከዛ ዩኤስዲን ካረጋችሁ ዩሮ ስላሽ ዩኤስዲ ካረጋችሁት ማለት ነው። ይህ ማለት ዩሮ አገንስት ዩኤስዲ ራይዝ ያደርጋል እያላችሁ ነው ማለት ነው። በቀላል አማርኛ ኤርፖርት ሄዳችሁ ገንዘብ ኤክስቼንጅ ታደርጋላችሁ አይደለ አይደል ስለዚህ ይሄኛው ደግሞ ፕሮፊት ለማግኘት ነው ኤክስቼንጅ የምታደርጉት ፕሮፊት ለማግኘት ነው ማለት ነው በቀጣይ ደግሞ የምንመለከታቸው ፎሬክስ ተርሞች ግዴታ ማወቅ የሚገባችሁ ቤዚክ የሆኑ ፎሬክስ ተርሞችን እንመለከታለን የመጀመሪያው ፒፕ ይባላል ፒፕ የምንለው ስሞለስት ዩኒት ኦፍ ፕራይስ ሙቭመንት ነው ይህ ማለት የአንደኛው ከረንሲ ዋጋ በትንሹ የሚከፍ የሚልበት ዝቅ የሚልበት ወይም ደግሞ በሌላ አነጋገር ሙቭ የሚያደርግበት ትንሹ ዩኒት መግለጫ ፒፕ ይባላል ሌላኛው ሎት ነው ሎት የምንለው the amount of currency you trade ስፕሬድ የምንለው ደግሞ በባይና በሴል ፕራይስ መካከል ያለው ልዩነት ስፕሬድ ይባላል ሌላኛው ሌቭሬጅ ሌቭሬጅ የምንለው ደግሞ when you borrow money to trade more ወይም ደግሞ ቢገር trade የምታደረጉ ከሆነ ገንዘብ ስትበደር ነው ይሄ በጣም ሪስኪ ነው ሌላኛው ተርብ በደንብ ማወቅ የሚገባችው ስቶፕ ሎስ ይባላል ይህም ደግሞም ማለት ነው፣ ሊሚት ማስቀመጥ ማለት ነው። ለምሳሌ በዛሬ ትሬድ ላይ በጣም ሉዝ የምታደርጉ መስሉ ከተሰማችሁ ከሆነ አማውንት በላይ ሉዝ እንዳታደርጉ ሊሚት ማስቀመጥ ማለት ነው። ስለዚህ ከዛ ሊሚት በላይ ሉዝ አታደርጉም ማለት ነው። ሌላኛው ተርም፣ በጣም ወሳኝ ተርም ደግሞ ቴክ ፕሮፊት ይባላል። ይህም ደግሞም ማለት ነው የእናንተ ትሬድ ያረጋችሁት ካሸነፋችሁ ወይም ደግሞ ዊን ካረጋችሁ የእናንተ ትሬድ ማለት ነው አውቶማቲካሊ ሁሉ ነገር ይቁም ወይም ደግሞ ይዘጋ ያላችሁ ማለት ነው። የእናንተ ትሬድ ከተሳካ ወይም ደግሞ እናንተ ትሬድ ያረጋችሁት ዊን ከሆነ ማለት ነው፣ ካገኛችሁ ፕሮፊት ካገኛችሁ ይዘጋል ማለት ነው። እነዚህ ወርዶች ኮንፊውዝ ሊያደርጋችሁ ይችላሉ፣ ነገር ግን ግዴታ ማወቅ አለባችሁ። ቀጣይ ደግሞ እንመለከተው ሃው ከረንሲ ፔር ወርክስ የሚለውን እንመለከታለን። ሁልጊዜ ትሬድ የሚሰራው ኢምፔርስ ነው። ይህ ማለት ለምሳሌ ቀደም እንዳነሰረው ዩሮ ስላሽ ዩኤስዲ ሊሆን ይችላል፣ ሌሎችም ከረንሲዎች ሊሆኑ ይችላሉ። ፈርስት ወይም ደግሞ መጀመሪያ የሚገኘው ቤዝ ከረንሲ ነው። ሰከንዱ ደግሞ የሚገኘው ኮት ነው ማለት ነው። ፕራይስ ሙቭ የሚያደርግባቸው ዋና ዋና ነገሮች ኢኮኖሚ ሊሆን ይችላል፣ የተለያዩ ኒውሶች ሊሆን ይችላሉ፣ እንዲሁም ደግሞ ኢንተረስት ሬቶችም ሊሆን ይችላሉ። ቤዚክሊ ምንድነው በፎሬክስ ትሬዲንግ ላይ እያደረጋችሁ ያላችሁት አንደኛው ከረንሲ ከሌላኛው ከረንሲ አንጻር ዋጋው ከፍ ይላል ወይም ደግሞ ዝቅ ይላል እያላችሁ ቤት ነው የምታደርጉት። በቀጣይ ደግሞ የምንመለከተው ሪል ዌይስ ገንዘብ የሚሰራበትን እንዲሁም ደግሞ ገንዘብ ሉዝ የሚደረግባቸው ነገሮች ወይም ደግሞ ምክንያቶች ምንድን ናቸው። ሰዎች ገንዘብ የሚያገኙት የፕራይስ ሙቭመንቱ ኢን ዴር ፌቨር ሲሆን ነው። ሌቨሬጅ አንዳንድ ጊዜ መልቲፕላይ ሊያደርግላችሁ ይችላል ፕሮፊታችሁን። ነገር ግን ተጠንቀቁ። ሌቭሬጅ ማለት ገንዘብ ቦሮ አድርጋችሁ በጣም ቢገር ትሬድ የምታደርጉበት ነው። ስለዚህ በጣም ሪስክ አለው። ነገር ግን ከተሳካላችሁ፣ እናንተ ያሰባችሁ ትሬድ ከተሳካ ማለት ነው፣ ብዙ ፕሮፊት ልታገኙ ትችላላችሁ። ግን በጣም ትልቅ ሪስክ ነው ያለው። ማርኬቱ በጣም ፈጣን ነው፣ በጣም በፈጣን ነው የሚቀያየረው። ስለዚህ ኢሞሽናሊ ስትሮንግ መሆን አለባችሁ። በቀላሉ በትንሽ ነገር ክራሽ ካደረጋችሁ ዩ ሉዝ ኤቭሪቲንግ። በጣም ብዙ ቢግነሮች ገንዘብ በጣም ሉዝ ያደርጋሉ። አዲስ ትሬደር ከሆናችሁ ዘጠና ፐርሰንቶቹ ሉዝ ነው የሚያደርጉት። ምክንያቱም ትሬዲንግ ላይ ገና ልምድ የላቸውም፣ እንዲሁም ደግሞ ምንም አይነት ፕላን የላቸውም። ሌላው ወሳኝ ነገር ደግሞ እንዴት አድርገን ነው ስካሞችን ስፓት ማድረግ የምንችለው? የመጀመሪያው የሆነ ሰው ፕሮሚስ ፕሮፊት ወይም ደግሞ ፕሮሚስ የተደረገ ፕሮፊት ከገባላችሁ ስካም። ዴር ኢዝ ኖ ፕሮሚስ። የተለያዩ ፌክ ብሮከሮች ይኖራሉ። ፌክ ሲግናሎችን አንደርስታንድ ማድረግ አለባችሁ፣ እንዲሁም ደግሞ ብሮከሩ ሁልጊዜም ሬጉሌትድ መደረጉን ቼክ አድርጉ ዋናው ቤዚክ ይህንን ደግሞ በደንብ አንደርስታንድ ማድረግ ያለባችሁ፣ ደግሞ ኔቨር ጊቭ ዩር መኒ ኦንላይን ቱ አዘር ፒፕል። ትክክለኛ ሪል ትሬዲንግ የሚባለው በጣም ሪስክ ያለው ነገር ነው። ኢፍ ኢት ሳውንድስ ጉድ ቱ ቢ ትሩ፣ ይህ ማለት ስትሰሙት በጣም ዋው ደስ ይላል ወይም ደግሞ እንዴ ይህማ እውነት ሊሆን አይችልም ካላችሁ፣ ፕሮባብሊ እውነት አይደለም። በቀጣይ ደግሞ የምንመለከታቸው ፕላትፎርሞች፣ ትሬድ ለማድረግ የምትጠቀማቸው ፕላትፎርሞች እንመለከታለን። ሜታ ትሬደር ፎር ሜታ ትሬደር እንዲሁም ደግሞ ትሬዲንግ ቪው የተለያዩ ቻርቶችን ለመመልከት እንዲሁም ደግሞ እዚህ ጋር መናገር የሚፈልገው ዴሞ ማድረግ ትችላላችሁ። ገንዘባችሁን ሉስ ሳታረጉ ዴሞ አድርጉ። መጀመሪያ ፕራክቲስ አድርጉ። ሪል መኒ ሳታስገቡ በመጀመሪያ ፕራክቲስ ማድረግ መብታችሁ ትችላላችሁ። እንዴት እንደሆነ የሚሰራው ፎሬክስ ትሬዲንግ እንዴት ነው የሚሰራው ብላችሁ በመጀመሪያ ፕራክቲስ አድርጉ። ገንዘባችሁን ከመውጣታችሁ በፊት በመጀመሪያ ፕራክቲስ አድርጉ። መጀመሪያ ያለባችሁ ስታርት ፍሮም ለርኒንግ ናት ጋምብሊንግ። ወደ ሪል ማርኬት ከመግባታችሁ በፊት ፕራክቲስ አድርጉ በፌክ መኒ። እዛው አካውንታችሁ ላይ ፌክ መኒ ክሬት በማድረግ ትሬድ እያደረጋችሁ መማር ትችላላችሁ። እንዴት ነው ይሄ ነገር በደንብ ስ የሚሰራው። እንዲሁም ደግሞ ከዚያ በፊት የተመለከትናቸው ተርሞች እነሱን አንደርስታንድ በደንብ አድርጓቸው። ትሬድ አደረጋለሁ ብላችሁ ካመናችሁ ተማሩ መጀመሪያ። ገንዘብ ለሰው ሰጣችሁ አይደለም ትሬደር የምትሆኑት ራሳችሁ አንደርስታንድ በማድረግ ነው። ስለዚህ በመጀመሪያ ፕራክቲስ አድርጉ ለርን አድርጉ። ሪስክ ከወሰዳችሁ ሪስኩ ባይሳካስ ብላችሁ አስቡ። ፎሬክስ ትሬዲንግ በጣም ፓወርፉል የሆነ ነገር ነው። ነገር ግን ፓወርፉል የሚሆነው መጀመሪያ ለርን ካረጋችሁ ነው። ቢፎር ዩር ትሬድ ለርን ማድረግ አለባችሁ፣ መማር አለባችሁ፣ ማወቅ አለባችሁ። ትሬድ ከማድረጋችሁ በፊት ዩ ሃቭ ቱ ለርን ፈርስት። ስለዚህ በዚህ ቪዲዮ የተለያዩ ነገሮችን ከበር ለማድረግ ሞክረናል። የተለያዩ ተርሞችን ከበር አድርገናል። እንዲሁም ደግሞ ስለ ፎሬክስ ትሬዲንግ እስካሞች እንዴት አይደንቲፋይ የምናደርገው የሚለውን ነገር አይተናል። እንዲሁም ደግሞ ስለ ከረንሲዎቹ እንዴት አድርጋችሁ መኒ ፕሮፊት ማግኘት እንደምችሉ ተመልክተናል። ስለ ሌቨሬጅ አውርተናል። ብዙ ነገር ተመልክተናል። ይህን ቪዲዮ ሰብስክራይብ አድርጉ፣ ሼር አድርጉ። ሌሎች ሰዎች እንዲሁም ደግሞ ስለ ፎሬክስ ትሬዲንግ የተለያዩ ሪሶርሶች አሉ ሞር ማወቅ የሚችሉባቸው ማለት ነው። ቻናል ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።